ሰላም የዩቲዩብ ጓደኞቼ እንዴት ናችሁ? እንኳን ወደዚህ ቪዲዮ በሰላም ተመልሳችሁ መጣችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ብዙ ጊዜ ሰራላችኋለሁ ያልኳችሁ ልጆች ቤት ውስጥ እንደ ጉንፋን ያሉ በሽቶች ሲያማቸው፣ አፍንጫቸው ሲታፈን አብሶ በጣም አዲስ የሆኑ አዲስ የተወለዱ ልጆች አንድ ወር፣ ሁለት ወር፣ ሶስት ወር ምን ማድረግ በቤት ውስጥ ምን ማድረግ እንደምንችል የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። ይቅርታ ለጠይቃችሁ ከሆኑ ድምፄ በጣም ጎርንት ብሏል። እኛ ጋ አሁን በጣም በረዶ የሚዘንብበት ሰዓት ነው እና በጣም አየር ስለተቀየረ እንደ ጎንፋን እኔ ራሱ ይዞኛል ሰው፣ ይቅርታ ለድምፄ። ለዚህ ቻናል አዲስ ለሆናችሁ ስሜ ሊሊ ይባላል። የብሬን ኢንጀሪ ዩኒት ነርስ ነኝ። የዛሬ ቪዲዮ ላይ የምነግራችሁ ነገሮች ብዙዎቹን ከራሴ ከልጆቼ እናት ከመሆን የተማርኳቸው ብዙ ነገሮች አሉ። ነገር ግን አንዳንድ ደግሞ ነርሲንግ ስኩል ከሄድኩት ከትምህርት ቤት ከተማርኩት፣ አንዳንድ ሆስፒታል ውስጥ ካየኋቸው ነገሮች ነው የምነግራችሁ። ወደ ቪዲዮ እንግባና ልገራችሁ። በመጀመሪያ አንደኛ ልጆች እንደዚህ ሲታመሙ በጣም የሚገላቸው ነገር ቢኖር ትኩሳት ነው። ትኩሳት ሲይዛቸው ምንም አይችሉም። በደንብ ኮምፐንሴት አያደርግም ሰውነታቸው እና ሙትት ነገር ይላሉ። መጥባትም አይፈልጉም፣ ምንም ማድረግ አይፈልጉም። ነገር ግን ትኩሳት በጣም ካልበዛ ጥሩ ነው። ምክንያቱም ሰውነታችን የሰውነታችንን ቴምፕሬቸር ወደ ላይ የሚያወጣው ቫይረሱን ለመግደል ነው። ስለዚህ ትንሽ ትኩሳት ከሆነ ችግር የለውም። ለትኩሳት አንደኛ ማድረግ የምትችሉት ነገር ምንድን ነው? ልብሳቸውን ብዙ ልብስ አድርጎ በጣም አብሰው እንደዚህ የሞቃቸው ትኩሳት ሲይዛቸው ልብሳቸውን ማወላለቅ። በጣም ብዙ ለውታ ያላቸውን ልጅ ሲያመው እንደዚህ ትኩሳት ሲይዘው ልብሱ እንዳለ ልውልቅልቅ አድርጌለት በቃ በዳይፐር ብቻ ሲሆን እንዴት ደስ እንደሚለው እንዴት እንደሚጫወት ሰውነታቸውን ትንሽ ለማብረድ ማለት ነው እና መድኃኒት ከመስጠት ይልቅ በእንደዛ አንዳንድ ጊዜ ራሱ የውሃ ገንዳችሁን በጣም በጣም ለብ ባለ ውሃ ብቻ አርጋችሁ እዛ ውስጥ ቁጭ ታረዋቸው ራሱ በጣም ይረዳቸዋል። እና ትኩሳታቸውን መቆጣጠር ጥሩ ነው። ትኩሳቱ በጣም ከበዛ በዚህ በአሜሪካ ሀገር ታይላኖል የምንለው መድኃኒት አለ። ሁልጊዜ ዶክተራችሁ ጋር ደውላችሁ እነሱ ራሱ አይ ቲንክ መቶ ሶስት ምናምን መቶ ሶስት ፋረናይት ከወጣ በኋላ ነው እሱን ስጡ የሚሏችሁ። እና በጣም ትኩሳቱ በዝቶ አልወርድ ካላችሁ ወደ ታች አልወርድም ካላችሁ ዶክተራችሁ ጋር ደውሉ እና ምን አይነት መድኃኒት መቼ ልስጥ ብላችሁ ክሊኒክም የምታዩት ዶክተር ጋር ደውላችሁ ጠይቁና መዳኒት ስጧቸው። ምክንያቱም እንዳልኩት ትኩሳቱ ነው በጣም የሚገላቸው። ሁለተኛ አብሶኝ ትናንሽ ልጆች አንድ ወር ሁለት ወር የሆኑ አፍንጫቸው ፍን ሲል በጣም የሚቸገሩት እንደኛ እንፍ ብለው ንፍጣቸውን ማውጣት አይችሉም እና ንፍጣቸውን ማውጣት ስለማይችሉ በጣም በቃ እፍን ያደርጋቸዋል። መብላት አይችሉም። በጣም ይነጫነጫሉ፣ እንቅልፍ ይነሳቸዋል። ቢካዝ መተንፈስ አይችሉም። እንደኛ አስበው በአፋቸው አስበው መተንፈስ አይችሉም። ስለዚህ በጣም ነው በቃ የሚያሰቃያቸውና በጣም ነው የሚያሳዝኑት። ሶ ለዛም የሚሆን ነገር ልንገራችሁ። አንደኛ ልታደርጉላቸው የምትችለው የሚተኙበትን ቦታ ትንሽ ከፍ ማድረግ። ለምሳሌ የሚተኙበት አልጋ አለ አይደል፣ እሱ ውስጥ ትራስ አይደለም የምታደርጉላቸው። ትራስ ካረጋችሁ አንገታቸው ይታጠፍና መተንፈስ እንደውም ያገታቸዋል። እኔ ያደረግኩት ምንድነው፣ የዛኔ ልጅ በዛ ሰዓት በሚታመም ጊዜ ጨርቅ አጣጥፍና ጨርቁን ልክ ከትራሹ ከትራሹ ስር እንደዚህ አደርገዋለሁ። ስለዚህ አልጋው እንደዚህ የነበረው እንደዚህ ትንሽ ይሆናል ማለት ነው በጣምም አላደርገውም ምክንያቱም ወደታች ታች ተንሸራቶ እንዲወርድና መተንፈስ እንዲያቀተው መገልበጥ እንዳይችል አልፈልግም። ስለዚህ ትንሽ ነው እንደዚህ ከፍ ማደርገው። እንደዛ ስታደረጉ ይሄ አፍንጫቸው ውስጥ ያለው ንፍጥ እንዳለ ወደታች እንዲወርድላቸው ይረዳቸዋል። እና ደግሞ ተነስተው ባሉበት ሰዓት በማይተኙበት ሰዓት እንዲሁም አንድ ዶክተሬት ቱ ይለኛል ልጄን እኔ እንደዚህ ሲያማው አለችኝ እንትን ውስጥ ነበር ይሄ ዥዋዥዌ ያለ የልጆች ዥዋዥዌ እንደዚህ ይዟቸው የሚያደርገው እዛ ውስጥ ነበር ማስተኛው፣ አለችኝ። ሌሊቱን በሙላ ሁላ እዛ ውስጥ አስሬው አስተኛው ነበር፣ ምክንያቱም ቀና ስለሚያደርገው ይሄ ንፍጡ እንዳለ ይወጣል፣ ይወርድለታል በስነስርዓት ማለት ነው። እና ቀን ላይ ቀን ላይ በምትችሉበት ሰዓት እንደዚህ ወደ ላይ መያዝም ከቻላችሁ ወደ ላይ ያዟቸው። አብሶ ከበሉ በኋላ እንትንም ዥዋዥ ወይም የሚቀመጡበትን ቦታ ከፍ ያለ ቦታ ላይ አድርጓቸው፣ እንዳለ ፈሳሹ እንዲወርድላቸው ማለት ነው እና እሱ በጣም በጣም ነው የሚረዳቸው። ሶስተኛ እዚህ አገር ሁሚዲፋየር ወይም ስቲመር የምንለው ነገር አለ። ከቻልኩ ቪዲዮ አስገብቼ አሳያቸዋለሁ። ለልጁ የምጠቀመው ሁሚዲፋየር ይሄ ነው በጣም በርካሽ ነው የገዛሁት ከዋል ግሪንስ። ሌላም ቦታ ሌላ ግሮሰሪ ስቶሮች ውስጥም ፋርማሲ ያላቸው ታገኙ ታላችሁ ሰው ውሃ ጨምርበትና ትንሽ ጨው አደርጋለሁ። ጨቡ ነው እንፋሉት የሚያስጀምረው እዚህ ላይ። ከዛ በኋላ እዚህ ጋር ደግሞ እኚህ ትላንሽ የቪክስ ፓዶች መግዛትና መክተት ይቻላል። ብዙ ጊዜ ዝም ብሎ ውሃውን ከጨው ጋር ብቻ ነው ራን ማደርገው። ከዛ መሰካት ነው በደንብ ክፍሉን በደንብ ነው በእንፋል ውስጥ ከዚህ የወጣ እጥን የሚያደርገው። ይሄ ሁሚዲፋየር የምንለው ነገር እቤት ውስጥ ይሄ ከሌላችሁና ማግኘት ማትችሉ ከሆነ እቤት ውስጥ በብረድ አርጋችሁ ውሃ ማፍላት ትችላላችሁ። እንደውም ኢትዮጵያ ትዝ የሚለኝ ሁልጊዜ ስንታመም ማዘር የባህር ዛፍ ተቀቀል ነበረ፣ ክፍል ውስጥ ማለት ነው። እና ሽታው በቃ አፍንጫችሁን፣ በዚህ ሀገር፣ ባህር ዛፍ ዩክላፕተስ ነው መሰለኝ የሚባለው፣ ይሄ አፍንጫችሁን በጣም ይከፋፍተዋል። እና እንትኑ ስቲሙ አፍንጫቸው እንዳይደርቅ ንፍጡ እየለሰለሰ እንዲወርድ ይረዳቸዋል። እና ስቲም ማድረግ በጣም አሪፍ ነው። በጣም ትንንሽ ከሆኑ ልጆቹ በጣም ትንሽ ከሆኑ ከሰል በጣም ያስፈራል። በከሰል ድስት አድርጋችሁ ከሆነ እንደዛ የምትጠቀሙት ከሰሉን ልክ እናንተ የምተኙበት ሰዓት ላይ ማጥፋት፣ ሌሊቱን ሙሉ አለማድረግ። ሁሚዲፋየር የምታገኙ ከሆነ ግን አሁን ያልኳችሁን ስቲመር የምታገኙ ከሆነ ሀያ አራት ሰዓት ሙሉ ልጁ የሚተኛበት ክፍል ውስጥ ራን ማድረግ አለባችሁ ምክንያቱም በደንብ ራን አድርገው ክፍሉ በሙሉ ስቲም ሲኖረው ጥሩ ነው በደንብ ይከፋፍትላቸዋል ሲተኙም ሲተኙም እዛ ክፍል ውስጥ ማድረግ እዛ ክፍል ውስጥ ማጫወት በጣም ይሄ አፍንጫቸውን ይከፋፍትላቸዋል ሌላ ደግሞ ማድረግ የምትችሉት እንደውም አንድ ልጅ ጠይቃኝ ነበር አብሶኝ ትንሽ የሆኑ የወር ልጆች የሁለት ወር ልጆች ሻወር ስትወስዱ ሻወር ውስጥ ከነ መቀመጫቸው እዛው ሻወሩ ጋር ማድረግ ምክንያቱም የሻወሩ ስቲም ራሱ አፍንጫቸውን ይከፍትላቸዋል። እሱም አንድ ኦፕሽን ነው እና ስቲም በጣም ይረዳቸዋል። ሌላ ደግሞ አሁንም አፍንጫቸውን ለመክፈት አራተኛ ሴሊን ድሮፕ በጣም ይረዳቸዋል። እዚህ ሀገር ሴሊን ድሮፕ እንለዋለን። ውሃ ከጨው ጋር ተደርጎ የተሰራ ማለት ነው። እሱን አፍንጫቸው ውስጥ ጠብ ማድረግ ሱቅ ፋርማሲ ብትሄዱ ሴኒን ድሮፖች ይሸጣሉ እና ታሽገው ማለት ነው። እነሱ እነሱን የምወድበት ምክንያት እቤት ውስጥ እናደርገው ከሆነ ውሃው የተበከለ መሆን የለበትም፣ ንጹህ መሆን አለበት። ወይ በደንብ በፈላ ውሃ ከጨው ጋር አድርገን ትንሽ በሶፍት አድርገን ጠብ ጠብ ማድረግ እንችላለን እና በሱ እንደዚህ አፍንጫቸው ውስጥ አንድ ሁለት ጊዜ ሁለት ጠብታ በአንዱ ሁለት ጠብታ በአንዱ ብናደርግላቸው እና ቀን አርገን ብንይዛቸው በደንብ ይሄ ወደኋላ ገብቶ ፈሳሹን ያወርድላቸዋል እና እሱ በጣም በጣም ነው የሚረዳቸው። እዚህ ሀገር ሌላም ሀገር ፋርማሲ ብትሄዱ ሴላይን ድሮፕ ይላቸዋል በእንትን አርገው ይሰጧቸዋል። ከዚህ ጋር በተያያዘ አምስተኛ ላይ አፍንጫቸው አብሶኝ ትናንሽ ልጆች አፍንጫቸውን ለማለት ማይችሉ የአፍንጫ መምጠጫ አለ እና እሱን በጣም አስረድቼ የሰራሁት ቪዲዮ ስላለ ስለ እሱ በደንብ ዲፕ ገብቼ ያልነግራችሁም። አሁን ልክ ይህን ቪዲዮ ከጨረሳችሁ በኋላ ልጃችሁ በእንደዚህ በአፍንጫ መታፈን ተቸግሮ ከሆነ እሱን ቪዲዮ ከታች ሊንክ አደረግላችኋለሁ። እሱን ሄዳችሁ እዩት። እዛ ላይ በደንብ በራሴ በልጄ የታመመሳት ላይ እንዴት አፍንጫው እንደመጠጥኩለት ምን አይነት መምጣጫዎች እንዳሉ እሱን በደንብ አስረድቼ የተውኩት ቪዲዮ አለ። እሱን ሄዳችሁ ዩት እና አብሱ ደግሞ ጡት የሚጠቡ ልጆች፣ ምክንያቱም ሲጠቡ አፍንጫቸው ተደፍኖ በአፋቸውም ድጋሜ መጥባት ስላለባቸው በጣም በቃ ይበሳጫሉ። መተንፈስ አይችሉም። መጥባት ሁላ ሊያስጠላቸው ይችላል። ምክንያቱም በጣም ነው የሚታገሉት ስለዚህ ከመጥባታቸው በፊት ትንሽ መጠጥ መጠጥ አርገን ብናወጣላቸው በጣም ይረዳቸዋል። እንዳልኳችሁ እሱን ቪዲዮ ከታች ተውላችኋለሁ ሄዳችሁ ይዩት። ከዛ ጋር በተያያዘ ይሄ አፍንጫቸው እንደምታውቁት ወዲያው ነው የሚቀላው፣ ወዲያው ነው ኤርቴትድ የሚሆነው። ለሱ በቫስሊን ቫስሊን ማድረግ በቃ እሱን ደጋግማችሁ ማድረግ እንዳይበሳጩ ማለት ነው። እዚያ ሀገር ደግሞ ይሄ አኳፎር ምንለው እንትን አለ ልክ ቫስሊን በሉት፣ እንደ ቫስሊን ነገር ነው። እሱን እዛ ላይ አረግለታለሁ፣ በጣም ነው የሚረዳው እና እሱን ሞክሩት። አምስተኛ ቪክስረብ፣ በጣም ነው እሱ የሚረዳቸው። ሌላ ሀገር ሌላ ስም ካለው አላውቅም። እዚህ ሀገር ለልጆች የሰሩት ቪክስረብ አለ። ሜቢ ከታች የአማዞን ሊንኮች ተውላቸዋለሁ ይሄ ቪክስረብ። ይሄ ቪክሱ አፍንጫውን በደንብ አፍንጫቸውን በደንብ ነው የሚከፍትላቸው። እና ስንቀባቸው ይሄ ቸስታቸው አካባቢ እዚህ አካባቢ መቀባት እንዲሸታቸው እና እንትን እንዲ እንዲከፍትላቸው ቆዳቸውን እና በደንብ ማሳጅ ማድረግ ጀርባቸውን ጀርባቸውን በደንብ መቀባት፣ ቸስት፣ ጀርባ ከዛ ደግሞ ጆሮቸው ኋላ ራሱ ቲ በትንሹ ትንሽ ትንሽ መቀባት ሌላ ደግሞ በጣም ልጆች የእግራቸው ላይ ያለው ቆዳ በጣም ነው ክፍተት ያለው እና በደንብ ለአየር የሚመች ነው። ስለዚህ እግራቸውን ይህ ቪክስ ረቡን በደንብ እሽት ማድረግ እሱም በጣም ቆዳቸውን ይከፍትላቸዋል እና አፍንጫቸው እንዲከፈት ይረዳቸዋል። ሰው ቪክስረብ ፋርማሲ ሄዳችሁ ለልጆች የሆነውን የትልቅ ሰዎቹን ሳይሆን ለልጆች የሆነውን መግዛት። ሌላ ደግሞ አሁንም ስለ ትንሽ ልጆች ነው የምናወራው። አሁንም ትንንሽ ልጆች ላይ አሁንም ሚን ሁላ ሞክራችሁ ሌላም ደግሞ መሞከር የምትችሉት አፍንጫቸው እዚ ጋ ያለው ሲደፍን በጣም ስለሆነ እንትን የሚላቸው በጨርቅ የሞቀ ውሃ አድርጋችሁ የሚያቃጥል ሳይሆን ጅስ ሞቅ ያለ ውሃ አድርጋችሁ ጨምቃችሁ ከዛ ጨርቁን እዚ ጋር ልክ በተነሱበት ይሄንን ለሊት ለሊት ላይ አታድርጉት፣ እናንተ የምታዩበት ሰዓት ላይ እንዳያፍናቸው ማለት ነው። እና ጨርቁን እስች ጋር እንደዚህ ማድረግ እና እዚህ ጋር ስታቆዩት በደንብ ያመልጠዋል። ይሄንን እዚህ ውስጥ ያለውን እንትን ንፍጥ በደንብ አድርጎ እያቀጠነ ያወጣላቸዋል። እና እሱም በጣም ይረዳቸዋል። ጨርቅ በሞቀው አርጋችሁ እዚች ጋር እንደዚህ መያዝ። አብሶ እኚህ በጣም ከስድስት ወር በኋላ በጣም ስለሚንፈራገጡ እሺ አይሏቸውም። ከዛ በፊት ያሉ ልጆች ግን ደግሞ እነሱም ናቸው ያስፈልጋቸው። እዚ ጋር ጨርቁን አርጋችሁ ከፍ አርጋችሁ ብትይዟቸው በደንብ ይወርድላቸዋል። ሰባተኛ እረፍት፣ እረፍት ያስፈልጋቸዋል። ይሄ አብሶ ለትልቅ ልጆች አሁን የኔ ልጅ ስምንት ወሩ ነው። በቃ በዳዴ መሄድ በየቦታው ስለሚችል መቀመጥ አይፈልግም እና ድክም ብሎት መተንፈስ አቅቶት ግን በቃ በየቦታው መሄድ ይፈልጋልና ብዙ ጊዜ እንደዚህ ያመመው ሰዓት ላይ ብሎክ አደርግበታለው በሶፋ በትራስ ምናምን አንድ ቦታ እንዲቆይ ያደርገዋል ነው መጫወቻዎቹም ይዤ እዛ ጋር ብቻ እንዲቆይ ያደረጓሉ። እና እረፍት በጣም ያስፈልጋቸዋል፣ እንቅልፍ በጣም ያስፈልጋቸዋል። እንደምታቁት ያለፉት ሁለት ሶስት ቪዲዮዎች ስለ እንቅልፍ እንዴት ልጄን ሌሊቱን በሞላ እንዲተኛ ቀን ላይ ሲተኛ ሁለት ሶስት ሰዓት ረዥም ሰዓት እንዲተኛ እንዴት እንዳለማመርኩት ቪዲዮ ሰርቼላቸዋለሁ እና እንቅልፍ በጣም አሁንም ያስፈልጋል ሲያማቸውም ሚድኑት አዲስ ሴሎች የሚፈጠሩት ሲተኙ ነው። እና እሱን ቪዲዮ ካላያችሁት እሱንም ከታች ታጋረግላቸዋለሁ፣ ግን የታመሙ ሰዓት ላይ እንቅልፍ ማለማመድ መጀመር የለብንም። ምክንያቱም በጣም ያለቅሳሉ፣ የሚበሳጫሉ ስታስተምሯቸው። እና የታመሙ ሰዓት ላይ ሁልጊዜ ማንሳት አለብን፣ ወዲያ ወዲያው ቼክ ማድረግ አለብን። ስለዚህ እዛ ሰዓት ላይ እንዳታለማምዷቸው እንቅልፍ በምታለማምዱበት ለማምዱበት ሰዓት ራሱ እንትን ቢላቸው ቢያማቸው በመሀል ማለማመዱን አቆማችሁ ድጋሜ በደንብ አቴንሽን ያስፈልጋቸዋል እና ስምንተኛ ያሉበትን አካባቢ ክፍላቸውን በደንብ ማጽዳት፣ እንትኑን ያሉበትን ክፍል የምትቆዩበትን ክፍል መስኮቱን መከፋፈት ይሄንን ቢያንስ በቀን አንዴ እንኳን ወይ ጠዋት ላይ ወይ ማታ ላይ እንደዛ ማድረግ። ምክንያቱም ክፍሉን ከፋፍተን ፍሬሽ አየሮች ማን አየር የማናስገባ ከሆነ ያ ቫይረሱ እዛው ክፍል ውስጥ ነው ያለው፣ እየደገመ የሚይዛቸዋል፣ እየደገመ ሌላ ሰው ጋር ይሄዳል፣ ተመልሶ ይመጣል። አንዳችሁ ከታመማችሁ ሁሉም ሰው ነው የሚታመመው እና አየር በቃ መከፋፈት። እዚህ ሀገር የሚነፉ አሉ እኛ አንቲባክቴሪያ ሊሆኑ መንፋት እነሱን በደንብ ማጽዳት፣ እቤት ባላችሁ ማጽጃ ሁሉን ነገር ልጆች የሚነካኩትን የልጆች መጫወቻዎች ሁላ ማጸዳዳት። ምክንያቱም ደግሞ ደግሞ ድጋሜ እንዳይዛቸው እዛው ማለት ነው። እና ለማሳጠር ከፈለጋችሁ አየር አስገቡ በደንብ፣ ቶሎ ቶሎ አጽዶ ስትመግቧቸው፣ ሌሎች ልጆችም ካሉ እነሱን ካናፈጣችሁ ምናምን በኋላ በመሀል በደንብ ቶሎ ቶሎ እጅ መታጠብ ሃንድ ሳኒታይዘር ካላችሁ ሳኒታይዘር መጠቀም ከሌላ ወደ ሌላው ሰው እንዳይሄድ ይረዳናል። ዘጠነኛ ደግሞ ነጭ ሽንኩርት። ነጭ ሽንኩርት በደንብ በስነስርዓት የሚበሉ ከአንድ ዓመት ላሉ ልጆች ከማርጋ እየተደረገ ሁላ ይሰጣል። ኢትዮጵያ ታውቃላችሁ፣ ተፈጭቶ ነጭ ሽንኩርቱን ከማርጋ በደንብ ጥሩ ነው። እኚህ ትናንሽ የሆኑ ልጆች ግን ምግብ ያልጀመሩ ምናምን ልጆች እነሱ ላይ ነጭ ሽንኩርቱ ሽታው ጥሩ ነው። ልክ አንታ ባክቴሪያ እና ቫይራል የሆነ ጸባ ያለው ስለዚህ ሽታውን ማሽተት እንደዛ ለማድረግ ነጭ ሽንኩርቱን። ይሄ በኢንዲያኖች በጣም የታወቀ መንገድ ነው። ነጭ ሽንኩርቱን ሳትልጡት ከነቆዳው ቆላ ቆላ ማድረግ በትንሹ ማለት ነው። ብራውንም መሆን የለበትም፣ ከለርም መቀየር የለበትም። በትንሽ ቆላ ቆላ ስታደረጉት ሽታው በደንብ ይመጣል ሲመጣ በነጠላ ወይ በትንሽ ጨርቅ ቋጥሮ አልጋቸው ጋር ማስቀመጥ እንዳይደርሱበት፣ እንዳይበሉት፣ እንዳያንቃቸው ምናምን ትንሽ ራቅ አርጎ ትናንሽ የሆኑ ልጆች መገለባበጥ የማይችሉ አፍንጫቸው ወዳለበት አቅጣጫ እዛ ጋር ማድረግ፣ እሱ በጣም በጣም ይረዳቸዋል። ሌላ ሌላ ምነግራችሁ በቃ ጉንፋን በጣም ቶሎ ቶሎ ነው የሚይዛቸው። ልጆች ጥሩ ነው ምክንያቱም ኢሚኒቲያቸውን በዛ ነው ሰውነታቸው እንዲጠነክር። ካልታመሙ ሰውነታቸው አይጠነክርም። ስለዚህ ትንሽ ቢያማቸው ምናምን አትደንግጡ፣ እንደውም ጥሩ ነው፣ ሰውነታቸውን ያበረታተዋል። ብቻ ትኩሳቱ በዝቶ ተመላልሶ ምግብ በቃ ጭራሽ አልበላም ብሎ ካቆሙ፣ ዳይፐራቸው ላይ ሽንት ካላያቸው፣ የዛኔ ዶክተር ጋር ውሰዷቸው። እና መድኃኒት ከዶክተር ሊያስፈልጋቸው ይችላል። እና ደግሞ ሳል፣ ኃይለኛ ሳል ካላቸው ከሁለት ሳምንት በላይ ሳሉ ተጎትቶ ከሄደ አሁንም ዶክተር ጋ ውሰዷቸው። ሌላ ነገር እንዳይኖር በደንብ እነሱ አሰሳ አድርገው መድኃኒት ይሰጧቸዋል። ስለዚህ አትጨናነቁ። በጣም ብዙ እናቶች ተጨናንቀው የሚጽፉልኝ አብሶ አዲስ እናቶች ልጅ ወልደው በጣም አውቃለሁ። ልጅ ሲታመም በጣም ነው የሚያጨናንቀው። ነገር ግን እኚህ ያልኳቸውን ነገሮች መክሯቸው ይሰራላቸዋል ብዬ አስባለው። ደግሞ እናቶች እዚህ ላይ ያላችሁ እናቶች እናንተ በቤት ውስጥ የምትሞክሩት ነገሮች ካሉ ፕሪስ ከታች ኮሚንት ሴክሽን ላይ ሂዱና ጻፉልን፣ እንወያያይ። ሰላም ሁኑ።